የጫና ቤተሰቦች እንዴናችሁ? ሰላም ናቸው ሰላማችሁ፣ ብዙ ትርፍርፍ ይበርልኝ። ሰላም ሰላም ክርስቲያኖች እንዴናችሁ? ባላችሁበት ስፍራ አላህ አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። እንዶ ለቤቴ አዲስ የሆናችሁ ሰብሰብ እስክራይ ብላችሁ አሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰቡን ተቀላቀሉ። እንዱ ቤተሰቦች እየሆናችሁ ማለት ነው። እስካሁን አብሮችኝ ያላችሁት እስካሁን ስለምታበረታቱኝ ያላችሁት እህቱ ወንድሞቼ ማለት ነው። እንግዲህ አሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ሼር በማድረግ አበረታቱኝ ማለት ነው። በዚህ ሰሞን ቪዲዮ አይታይም፣ ለምን እንደሆነ በአላህ ጠይቃችኋለሁ ማለት ነው። ሁላችሁም ቪዲዮ ሼር አድርጉልኝ። ይህን ቪዲዮ ወይም ደግሞ ይሁልኝ ማለት ነው። ሁላችሁም ክርስቲያኖችን በእግዚአብሔር ይዣችኋለሁ። ቪዲዮውን ይሁልኝ ማለት ነው። ምክንያቱም አስተማሪ አስተማሪ ነገር ጥሩ ጥሩ ነገር ነው ይዤላችሁ ነው የመጣሁ እና እናንተም ደግሞ ይህ ትምህርት ይሆናችኋለሁ ብዬ አስባለሁ። ዛሬ የመጣሁት ጉዳይ ማለት ነው በጣም ደስ የሚል ነገር ይህን አክል ሰዓት ሰው የሰው ደም የመጠጠ የሰው ህይወት የቀረጠፈ የሰው ጭንቅላት እየበጠበጠ የሰው ብዙ ሰው እንግዲህ እየገደለ ብዙ ሰው የገደለ ብዙ ሰው እያታለለ ብዙ ሰው እያገደ ሰውዬው በራሱ እጅ ህይወቱ ጠፋ ማለት ነው። ማነው ብትሉ፣ መስፍን የሚባል አቶ መስፍን ይህን አክል አመት ሁሉም ሲንከራተቱ ዘላለም ና አሉ ማለት ነው እንደዚህ ካሜራ የሚይዙላቸው የነሱም ማጋራቸው ማለት ነው አብረው የሚሰሩት ማለት ነው ይህን አክል ሲንከራተቱ ፀሐይ ነው ሳይሉ ብርድ ነው ሳይሉ ሙቀት ነው ሳይሉ ጫካ ነው ሳይሉ ተራራ ነው ሳይሉ ይህን አክል እየፈለጉ እየነበሩ ሰዎች ዛሬ በእነሱ መጅ ሳይወጣ በራስሱ ወጪ ህይወቱን አጠፋ ማለት ነው። ምክንያቱም መሳሪያውን የነሱ ነበር የተዘጋጀው የልሉ እና የዘላለም ነበረ፣ መሳሪያው የተዘጋጀው ግን ዞሮ ዞሮ በራሱ ግልብጥ አለ ማለት ነው። ምክንያቱም ክፉ ሰው ነው፣ መጥፎ ሰው ነው። ፈጣሪ እንግዲህ አላህም ደግሞ ምን አሰበ ማለት መሰላችሁ? እንግዲህ ያለ የፈጣሪ ነገር አታቁ ማለት ነው፣ የእሱ ስራ ማለት ነው። ይሄ ሰውዬው ያፍራላ ውጪ ወጥቶ እንዴትስ ያወራል? እንዴትስ ይናገራል? እንዴትስ አስተያየት ይሰጣል? የብዙ ሰው ወንጀለኛ ነው። እንዴት አድርጎ እና ከዚህ ሁሉም ውርደቴ፣ ከዚህ ሁሉም ስቃዬ ከአንዴ ህይወቴ ላጥፋ፣ ራስ በራሴ ልጥፋ ብሎ ራሱን ህይወቱን አጠፋ ማለት ነው። ታዩት ማለት ነው። በነገራችን ላይ ያ ሁሉም ሰው የእሱ የአጋሮች ሁሉም ያ ሁሉም የሞላ ህዝብ ሁሉ መስፍን ብሎ ያ ሁሉም በብር ያታለላቸው በብር የሰጣቸው፣ ግን ሲሞት ግን ብቻው ነው የሞተው። አጠገቡ አንድ ሰው አንደረሰም፣ እንደምታዩ ማለት ነው። የገዛ እህቱ ራሱ የገዛ እህቱ እልል ብላለች። ለምን ሚስቱ ገለውበታል ሚስቱን ገሎባታል። እያንገደለ ሰው የለም እንዳያችሁ። እንግዲህ ዛሬ ማህሌትና ደግሞ እናቲ ማለት ነው ቁጭ ብሎ ያያችሁ ነው ስለ መስፍን ነገር ያወሩ ነበረ። ይሄ አባታቸው ርስ እንደወረሳቸው አሁን ደግሞ የእነሱ እንደሚሰጣቸው ሁሉም እንግዲህ ከእንግዲህ ደግሞ ማህሊትና ናቲ እንግዲህ ጥሩ ህይወት ይኖራሉ ጥሩ ውስጥ ይኖራሉ ብለን እናስባለን። ምክንያቱም የሚያስፈራራቸው የለም፣ የሚጠይ እንትን የሚላቸው የለም። የሚያስፈራራቸው ጠላታቸው ራሱ እጅ ህይወቱን አጥፍተዋል ማለት ነው። አልሐምዱሊላ ረብን አለሚን እንደዚህ አይነት ወንጀል የሚሰሩት ሁሌም እያያዙ ሁሌም ማለት ነው። በራሳቸው እጅ በሰው እጅ ሳይሆን በራሳቸው እጅ ህይወታቸው ይወጣ ማለት ነው። ምክንያቱም በጣም ነበረ። እዛ ቀን እያዘን ነው ማለት ነው። እንግዲህ እንደ ልሉም ያው ይቅርታ ጠይቀዋል። ሉሉ ይቅርታ ጠይቀዋል። እዛ ጊዜ ቪዲዮን አለመልቀቅ አይችናሉ። ያ አንተረጋግም ነበረ። በዚህ ውስጥ እንዴት አድርጎ መልቀቅ ይችላሉ? አንተረጋግም ነበረ። እያሳሰበ ነገር ነው የገጠማቸው ማለት ነው። ያው ብዙዎቻችንም ደግሞ ፈርተን ነበረ። መሳሪያው ሲመዝብ አትጠጉኝ ምናምን ሲል በቃ እንዳቸው ላይ ይለቀዋል ብለን በጣም አሳስበን ነበር። የእነዚህ ልጆች ልፋታቸውን ይሆናል ለፍቶ ለፍቶ ውጤቱ በምንስ ወደቀ ብለን በጣም ነበር እያዘን ነው ማለት ነው። ግን በነገራችን ተስማምቶ ደግሞ ሉሉ ሎሎ ቤት ንትን ይህ ሎሎ አይ፣ ወ ነፍስ ልጆች ያሳዝናል። በምንትን በጽሁፍ ደህና ነው ሰላም ነው ቤተሰብ አታስቡ ብሎ እንግዲህ መለስ ያስቀመጡ ሁሉም ተረጋግቷል ማለት ነው። አሁን ደግሞ ያለው እውነቱን ይዞ ወጡ ማለት ነው። እውነቱ ምንድን ነው እንግዲህ መፍትናተው መስሎ ብቻውን በራሱ እጅ ህይወቱን አጠፋ ማለት ነው። በጣም ደስ የሚል ነገር የሁሉም ትምህርት የሚሆነው ነገር ነው ይሄ ነገር ማለት ነው። የለሱ ወንጀል አትስጡ ማለት ነው። ብወዳጅ እያላችሁ እንዲህ ባዶ ወጡ ባዶ ወጡ እንዴት ትወድቃላችሁ ማለት ነው። በሰው እጅ ሳይሆን በራሳችሁ እጅ እንዲ ጠበቀ አላ እን እንጂ የራስህ የሰራኸው ስራ ወንጀል በራስህ አገኘኸው። ግን እኛ የምንፈልገው ምን ነበር? አንተ በቁም ማለት ነው ያለው ሁሉም ተናግረህ ለፍልፈህ እንዲ አንተ ጋዛ ነበር የታሰበው ማለት ነው። አላ ደሞ የሆነ ማለት ነው